በታሪኳ የኢንዱስትሪ ምስረታ ላይ ጉልህ አሻራ ያላት የኮምቦልቻ ከተማ ልማቷን ዳግም ለማደስና ወደ ቀደመ አምራችነቷ በጉልህ ለመመለስ እየሰራች ነው። በተለይም ከተማዋ ወሳኝ የመተላለፊያ ስፍራ እንደመሆኗና ለወደብ ቅርብ መሆኗ ከምስረቷ ጀምሮ ለንግድ የተመቸች ከተማ እንድትሆነ አድርጓት ቆይቷል። ኮምቦልቻ ላይ ፎርማ በደንብ ኢንዱስትሪ ተጀመረ የሚባለው በ1958 ጀምሮ የኮምቦልቻ አሁን ኤልፎራ የሚባለው በፊት ሶፕራል የሚባለው ፋብሪካ ነበር። ከዛ ቀድሮ የኮምቦልቻ ቆዳ ፋብሪካ ተመስርቷል። እንዲሁም ደግሞ በደርግ ጊዜ ትልቁ በሀገራችንም በፊት በነበረው ትልቁ የኮምቦልቻ ጨርቃጨርቅ ፋብሪካ በ1976 የጀመረበት ነው። ከዛ በኋላ እንግዲህ በተለያየ ጊዜ የከተማዋ የኢንዱስትሪ ማዕከል እና የሎጂስቲክስ ማዕከል እንድትሆን በተለያየ መንግስታትም እየተመረጠች ነው። በዚህም ከተማዋ ያላትን የመልካ ምድር አቀማመጥና የሰው ኃይል ለመጠቀም ወደ ስፍራ የሚያመሩ የሀገር ውስጥና የውጭ አልሚዎች ጥቂት አይደሉም። በዚህም አሁን ላይ ከተማዋ ከ127 በላይ ኢንዱስትሪዎች ባለቤት እንድትሆንም አስችሏታል። በክልሉ በርካታ የሆኑ ኢንቨስትመንት ፕሮጀክቶች በኮምቦልቻ ይስፋፉ ይገኛሉ። ኮምቦልቻን በርካታ ባለሀብቶች ለኢንዱስትሪ ተመራጭ ያደርጓታል። ይሄ የሚያደርጉበት አንዱ ምክንያት ኮምቦልቻ ያለችበት የቦታ አቀማመጥ ለወደብም ቅርበት አኳያ ለማዕከል አዲስ አበባ ያላት ቅርበት በሎጂስቲክስም እንደዚሁ ተመራጭ ከተማ ነች። ስለዚህ ኮምቦልቻ ላይ አንዱ እምቅ አቅምና ትልቅ እድል ነው ብለን የምናስበው ኮምቦልቻ ያለችበት አጠቃላይ ጂኦግራፊያዊ ሎኬሽን በርካታ ብሄር ብሄረሰቦችን የሚያገናኙ የውጭ ሀገርም የሀገር ውስጥ ባለ ሀብቶችም ወደ ከተማችን እየገቡ ነው። እንደ ከተማ ከፍተኛ ኢንዱስትሪዎች ወደ 33 አሉን። መካከለኛ ኢንዱስትሪ 27 አሉን በአነስተኛ ደረጃ 67 አሉን። በአጠቃላይ 127 ኢንዱስትሪዎች ወይም ፋብሪካዎች እየሰሩ አሉ። እንዲሁም ደግሞ ከ110 በላይ የሆኑ ፋብሪካዎች ደግሞ በግንባታ ላይ የሆኑ አሉ። ስለዚህ ምንድን ነው የመሰረተ ልማቱ መሟላት መጀመር፣ ለወደብም ያላት ቅርበት፣ ህብረተሰቡ ደግሞ ሰላም ወዳድ መሆኑ፣ የሰው ሀይል እዚህ ደግሞ ቀናቶች አሰልጥ ነህ መስራት የሚችል ወጣት የሆነ የሰው ጉልበት በመኖሩ ይህንና ሌሎች እንዲሁም የፌዴራልና የክልል ተቋሞች እዚህ አካባቢ ጋር ስራ እየሰሩ ስለሆነ በቅርብ አገልግሎትን ለማገኘት በርካታ ባለሀብቶች ወደ ከተማችን እየመጡ ነው። ግዙፍ የኢንዱስትሪ ማዕከል ከተማ የሆነችው ኮምቦልቻ የብረታ ብረት የማድናትና ሌሎች ዘመናዊ ኢንዱስትሪዎች ከጊዜ ወደ ጊዜ እያሰፋች መታለችም ተብሏል። ይህ መነቃቃቷም ምርቶችን ወደ ውጭ ገበያ በማቅረብ በተያዘው በጀት ዓመት ብቻ ከ36 ሚሊዮን ዶላር በላይ ለሀገሪቱ የውጭ ምንዛሬ ያስገኘች ሲሆን በሺዎች ለሚቆጠሩ ወጣቶችም የስራ እድልን ፈጥሯል። ማዕከል ላይ ያለች ሀገር ስለሆነች ከዚያ አኳያ ተመራጭ ያደርጓታል። የተለያዩ ኢንዱስትሪ አምራች ኢንዱስትሪዎች የተስፋፋበት ያለ ከተማ ነው። ኮምቦልቻ በጨርቃጨርቅ ብናይ፣ በምግብ ብናይ፣ እንደዚሁም ደግሞ ትልቅ ተጽዕኖ መፍጠር የሚችሉ የቴክኖሎጂ ኢንዱስትሪዎችም አሁን እየተስፋፉ መጥተዋል። ለምሳሌ የብረት ኢንዱስትሪ፣ በሲምፖዚየም በኤክስፖም እንዳየነው የብረታ ብረት ኢንዱስትሪዎች ከተለያዩ ማዕድናት ጋር የተለያዩ ኢንዱስትሪዎችም እንደዚሁ እየሰፉ ይገኛሉ። እነዚህ ፋብሪካዎች እንግዲህ ኤክስፖርት በማድረግ ትልቅ አስተዋጽኦ እያደረጉ ነው። ለምሳሌ የ2017 እንኳን ብናይ የዘጠኝ ወሩን ስናይ ወደ 36 ሚሊዮን ዶላር ኤክስፖርት አርገዋል። ተኪ ምርት በማምረት ደግሞ 73 ሚሊዮን ዶላር የተኪ ምርት የሚገመት በሀገር ውስጥ አምርተው ለሀገር ውስጥ ገበያ አቅርበዋል እነዚህ ፋብሪካዎች። ስለዚህ አሁን ጥሩ እንቅስቃሴ ያለ፣ ህዝቡም ተስፋ አለው። ኦልሞስት ከ1600 በላይ ደግሞ ለሚሆኑ የስራ እድል ፈጥረዋል። ከተማዋ ያላትን ምቹ የኢንቨስትመንት አቅም ለመጠቀምና ሀገሪቱ ከዘርፉ ለማግኘት ያለበችውን ግብ እንድታሳካ የኃይል የመንገድና ሌሎች የመሰረተ ልማት ተግዳሮቶችን መቅረፍ ይጠይቃል። ይህም የሀገር ውስጥና የውጭ አልሚዎች ይበልጥ ተመራጭ አድርገዋት ሀገሪቱ በኢኮኖሚ ተጠቃሚ እንድትሆን መስራት ያስፈልጋል። እነዚህን እያሰፉ ያለባቸውን ተግዳሮት ደግሞ እየፈቱ መሄድ ያስፈልጋል። የኢትዮጵያ ታምርት ንቅናቄ ከዚህ አኳያ ትልቅ አስተዋጽኦ አድርጓል። በባለፈው ዓመት ኮምቦልቻ ላይ የተነሱ ጉዳዮችን በአስቸኳይ ተቋማት ተገናኝተው እንዲፈቱ አሁንም ቢሆን የአምራች ኢንዱስትሪውን ቀረብ ብሎ ችግሮችን መፍታት ይጠይቃል። ስለዚህ አሁን ያነሷቸው የአገልግሎት ጥያቄዎች አሉ። ኢንዱስትሪው አልሚዎች መጥተው እንዲለምኑ ሳይሆን እንዲጠይቁ ሳይሆን አልፈን እኛ ሄደን ችግራቸውን እየፈታን እያነጋገርን ከአገልግሎት በኩል የሚስተዋሉን ችግሮች ባለሙያዎች ጋር እየፈታን መሄድ ይጠይቃል። በዚህ አግባብ ልማት ሰላምን ይጠይቃል። ኢንቨስትመንት ሰላምን ይጠይቃል። ስለዚህ ሰላሙን ማህበረሰቡ እያስጠበቀ አብሮነቱን አጠናክሮ እየቀጠለ ኢንቨስትመንቱን እያሳደገ ከሄደ የኢትዮጵያ ብልጽግናን ማረጋገጥ የሚቻልበት አንዱ ድል ኢንቨስትመንት ነው። አሁንም የኢንዱስትሪ ማዕከል እንድንሆን ከሚያስፈልገው አንጻር ከዚህ የበለጠ በጣም ብዙ መስራት አለብን። እንደ መንግስት የምንሰራቸው መሰረተ ልማት ማቅረብ፣ የኤሌክትሪክ ፓወርን ማቅረብ፣ የመንገድ ስራ፣ ሌሎችንም የሚያስፈልጉን መሰረተ ልማቶች መስራት የሚጠበቅብን ይኖራል። ባለሀብቱም ደግሞ ወደዚህ አካባቢ መጥተው በተለይ ትልልቅ ኢንዱስትሪዎች እዚህ አካባቢ መጥተው ለኢኮኖሚውንም ለማገዝ የስራ እድልም ለመፍጠር ከዚህ በላይ በጣም ብዙ መስራት የሚጠበቅብን ሁኔታ ነው ያለው። ይሄ አሁን ያለው እንቅስቃሴ ግን በጣም ማንሰራራት የጀመረበት ነው። ይህንን አጠናክረን መቀጠል አለብን ማለት ነው። በኮምቦልቻ ከተማ የኢንቨስትመንት ዘርፍ ለመሰማራት ከ25 ቢሊዮን ብር በላይ ካፒታል ያላቸው ባለሀብቶች ፈቃድ አውጥተው የመሬት ርክክብ እና ሌሎች ስራዎች እየተሰሩ ነው ተብሏል።